ሶስተኛና ምናልባት አራተኛ የምንጠቅሰው እትስማሙበት ሁላችሁም የምትስማሙበት ይመስለኛል። ሒስድ የሚባል በሽታል። የመረጃ ጉዳይ አይደለም፣ የአቋም ጉዳይ አይደለም። ያን ሰው ትመቀኘዋለህ፣ አላህ ለሰጠው ጸጋ ተሐስደዋል። ይህ አንድነታችንን በጣም የሚበላ እንዳይቀራረብ የሚያደርገው አንዱ አራተኛው ነጥብ ይሄ የአቡ ጀህል ችግር እኮ ሌላ አልነበረ። ሐቁ ምን እንደሆነ ስለ ማያቅ እኮ አይደለም አቡ ጀህል ያልጸለም። አላህ ቁርአን ይሄን አስፍሩልና፣ አንድ የአቡ ጀህል ከካዕባ ጥግ ቁጭ ብሎ እያለ አንድ የቁረሽ መሳፍንት መጣ። ስለ መሐመድ ምን ትላለህ? እርግጥ ነው እንዴ? እሱ ነቢይ ነው ሲለው አዋል። ታዲያ ለምን አትከተለውም? አይ እንዴት ብሎ አለ። እኛና በኒ ሃሺሞች እኩል ነበር። እንደ ፈረስ ስንሮጥ የነበረ ጦረኛ ነን አሉ እኛም ጦረኛ ነን አሉ ሀብታለን አሉ እኛም ሀብታለን ብለን ወጣ። ገጣሚዎች ነን አሉ እኛም ገጣሚ ነን ብለን ተነሳ። እኩል እየጋለብን እያለነ ከእኛ መሀል ወሕ የሚወርድለት ነቢያ አለ አሉ ግልጽ ነው። እነሱ ከእኛ ማለ ማለት ይችላል አይችሉም ስለዚህ ሊቀድሙን የማይገባም አሉ

በእኔ ሀሺም ከጅብሪል ጋር እያወሩ እኛስ። ይስዳል አላህ ለባሮቹ መጥኑ ይሰጣል። የሰጠውን መውደድ ነው ያለብን። ምናልባት አንተ የምትቀናበት አደባባይ የምታየውን የሆነ ነገር ነው። ውሱ ደግሞ ሌላ ገመና ሊኖረው ይችላል። ማታ ግን የአንዳንዳችን የቤት ስራ እኮ አለና፣ ውስጣችን አላህ ሚሰጠን ቤታችን፣ ጤንነታችን ላይ ብዙ ሀሳቦች አሉ። ሰው ሚያይል አደባባይ ነው። ከዛ ተነስተን ነው የምናሐስዳል የሁዳዎች ነቢዩ መሐመድ ስለ ላ ሰለም ነቢይ መሆናቸውን ያውቃሉ ጠንቅቀው መዲና ላይ የነበሩ የሁዶች ያውቁ ነበር አረቦች ጋር ጦርነት ሲፈጥሩ በነቢዩ መሐመድ ስለ ላ ሰለም ያስፈራሯቸው ነበር አሁን ብትጫኑን የመጨረሻው ነቢይ ወደ እኛ ይላካል ከእርሱ ጋር ሁነን ነው የምናጠቃችሁ ይሏቸው ነበር ረሱል ሲላኩ ግን ከዱ ለምን ሲባሉ የሁዳ አደሎም ነቢዩ ስላ ከኛ ከእኛ ነው እንጂ መውጣት ያለበታል ከአረብ መጦን እንቀበሉ አናደርገውም ወካኖ ም ከብሎ የስተፍትሑውን ይላል አላ ቁርአን አንተ ከመላክ በፊት እኮ በአንተ ድል እንደሚያገኙ ይተርኩ ነበር ድሮ ጠብቁን ዘመኑ መጧል ጨረቃ ወጣለች ኮከቡ እያሳየን ነው መሐመድ ሚመጣበት ዘመን ደርሷል አረቦችን እናሳያቸዋለን ይሏቸው ነበር። ረሱል ተላኩ ሲላኩ ግን አላህ ከአረብ አረጋቸው። በጭራሽ አላህ እንዳያስተባብሉ መጽሐፎቻቸው ላይ ረሱልን ስ ሰለም ቁጭን ያረገላቸው ገጽታቸው፣ ቁመናቸው፣ ድምፃቸው፣ መልካቸው፣ አይኖቻቸው። አላህ ዛን ቁርአን ያዕሪፉ ነሁ ረሱልን እኮ በቅርጽ ያቁታል ከማ ያዕሪፉን አብናአው ልጆቻቸው የሚያውቁት ያህል አሁን፣ አንድም ሰው አባት አስነስቼ ሁለተኛውን ልጅህ ንገረ ብሎ ይገልጸኛል። እንዲህ ነው ቁመቱ፣ እንደዚህ እድሜው፣ እንደዚህ መልኩ፣ እንደዚህ አይኖቹ፣ ጥርሶቹ ይላላል። የዛን ያህል ያውቁታል። አላላ ወፊ አይነይህ ዳዓጁን ወፊ ዕኑቅህ ሰጣዑን ወፊ ሰውቲ ሰሐሉን። ረሱልን አላ ዝርዝር እኮን ይነገራል። ሽፋሽፍታቸው ይገጠመ ቅንድቦቻቸው ይቀጠነ አይኖቻቸው በጣም ነጭ የሆነ ውስጡ ጥቁሩ የደመቀ አንገተ መቃ፣ ጎልደን ቮይስ ድምፃቸው በጣም ቮይሱ የሚያምር ሁለመናቸው ይታወቀ። ረሱላ ዝርዝር ነው የነገራቸው። አዩቸው ረሱል ናቸው። በምን ያስተባሉ? ጀርባ የነቢይነት ማህተም አላህ አርጎላቸዋል። ሁሉን አወቁ። ሊቀበሉ ግን ፈቃደኛ አይደለም። ለምን ሐሰደን ን ንድ አንሲም አልላ ሀሰዱ ሂስድ ገባቸው። ከእኛ ውጭ ነብይን አላ እንዴት ላ አራችንንም ቢያጠፍ አንቀበልም። እንዴት ያለ ድርቅና ነው! ስድ ማለት እንዲህ ነው። አሁን ባለንበት ላይ ፍ ጀማዊ እንጂ እሱማ ሜራ አይሆንም ይላል። ስድ ነው በእንደዚህ ስብስብ እዚ ፓልቶ እኔ ልገባት ቀልቦች ከዚህ መጽዳት አለባቸው። አላህ ባሮቹ ላይ የራሱን ክፍፍል ያደርጋል። የላዩን ክፍፍል ተቀበል። አላህን ያደረገው ሀበሻ እንድትወለዱ መርጣችሁ ነው። እንዴና ተረማችሁ ነው? አይደለም ላ እዛ እንድትወለዱ አድርጓል። ኢትዮጵያዊ ምንድንሆን ያን ነው የምትቀበለው። ለምን ምንትና እዛ ተወለዱ አትለም ያላህ ስ ማለት እና ትልቅ ፓት ሰላመት ሰድር ውስጥን ወንድምን ከመሓሰድ መጽዳት አለበት። የውስጥን ማጽዳት ቀላል እንደ ይመስላል። ትንሾች ነው የሚሳካላ። ወንድም ሲያገኝ፣ እህትሽ ትዳር ስትይዝ፣ ልጅ ስታገኝ፣ ያ ስራ ሲይዝ ደስተኛ መሆን ከባድ ኢማን ይጠይቃል። ደጋግ ግባሮችን ጃ ይታደሉት ደረጃቸውም ትልቅ ነው። አንድ ሀዲት እንገራችሁ። አነስ የነቢዩ ስለ ሰለም ከዳም ነው፣ ታሪኩም የሚነግረው ይህን ሀዲስ። ሁሌ ሳነበው አላህ ከነዚህ ቢያደረገኝ ሁሌ ይመኛለሁ። ይሄ አላህ ዘንድ መቀራረብ በአምልኮ ብዛት አይደለም፣ በውስጥ ጽዳት። አነስ ምን ይላል? ኩና ጅሉሰን መዓ ረሱሉላህ ስለ ስለም ፊል መስጂድ። አንዴ መልእክተኛው ጋ መስጅድ ላይ ቁጭ ብለን ነበር ከዛም ረሱ ስ ለተሰበሰበው ሰው አንድን ቃል ተናገሩ። የጥለዑ ዓለይኩም አሁን ወደ እናንተ አንድ ሰው ብቅ ይላል። ረጁሉን ሚን አህል ጀና? የጀነት ሰው አሁን ብቅ ይላል። ጠብቁታ ማን ይሆን? ዑመር፣ አሊይ፣ ዑስማን፣ ማንም ይመጣ። አይኖች አፈጠጡ፣ አንገቶች ተሳቡ። ያንዘው ለመ። ከዛም ትንሽ ቆይቶ አንድ የአንሳር ጎሳ መሃጀሮች ስደተኞች ናቸው። አንሷር እነዛን የተቀበሉ ናቸ። ከአንሷር የሆነ አንድ ግለሰብ የውዶ ውሃው ፂሙ ላይ እየተንገፈገፈ በግራ እጁ ጫማውን ይዞ መስጂድ ብቅ አለ። ሁላችን ተገረመ። ይሄኔ ጀነት ሰው በረሱሉ አንደበት የተመሰከረለት ሰለላሁ ዐለይሂ ወሰለም በጣም ተነካ። ሁለተኛ ቀን ቁጭ አለ። ሌላ ጊዜ ተመሳሳይ ሐዲስ ተናገሩ። አሁን በዚህ በር ላይ የጀነት ሰው ይገባላችሁ። ማን ነው ዛሬ ስደግሞ እድለኛው? ስንጠብቅ ያው ግለሰብ በዛው ሁኔታ ገባ። ሰርፕራይዝ ደሆነ ሁሉ ሶስተኛ ሌላ ጊዜ ቁጭ አለ። ሰሃቦችን ዞር ብሎ አይተው አሁን የጀነት ሰው በዚህ በር ይገባል፣ እስኪ ተመልከቱታል። ሶስተኛውም ቀን ይሄ ሰው እየገባ ሁሉም ሰርፕራይዝ ከነሱ ማር አምር እብኑ ልዓስ ሚባል በአረቦቹ ታሪክ ላይ በጣም አክቲቭ የሚባል አንድ ግለሰብ አለ። ይህን ሲሰማ ይህ ሰው በምን በለጠን? እንዴት ነው? በነቢዩ ሰለላሁ ዓለይሂ ወሰለም አንድ ቤት የተመሰከረለት ምን የተለየ የሚሰራው ስራ አለ ከኛ የተለየ? ሚስጥሩ ማወቅ አለብኝ ብሎ ተነሳ። ወደ ግለሰቡ ሄደ፣ ቀረበው፣ አወራውና ይሄውለ አባቴ ጋ ትንሽ አልተግባባነ በዚህ ሳምንት አንተ ቤት መጥቸን አንድ ሶስት ቀን እንግዳል ሁን አለ። አብሽራ ሶስት ቀን ለእንግድነት ፈቀደልህ። አብሬው አደርኩ ሶስት ቀን። አለ ሳየው ከኛ የተለየ ዒባዳ አይሰራ፣ ጭራሽ ተሃጁር ተነስቶ አይሰግድ። ብቻ ለሊት ሲገላበጥ ወደ ቀኝ ሲዞር ስብሓናላህ ይላል፣ ትንሽ ቆይቶ ወደ ግራ ሲሄድ አልሐምዱልላህ። ከዚህ ውጭ የለው። ይነሳሉ ሱብሒ ይሰግድ። ሶስት ቀን አየሁት፣ የተለየ ዒባዳ የለው። ከዛም ቀረብ ብዬ ወንድም ያልኩት በሶስተኛው ቀን እኔ በእርግጥ አባቴ ጋር ተጋጭቻ አደለ ግን ነቢዩ መሐመድ ስ ሰለም ሶስት ስትገባ መስጅድ ላይ የጀነት ሰው ይገባል በዚህ በር ሲሉ ሰማ። ምን ብትሰራ ነው የሶስት ቀን ምስክርነት የተሰጠ አኼራ ሳይሆን ዱኒያ ላይ የጀነትን የተባልክበትን፣ ከዝ ማወቅ ፈለኩ። ሳይ ከኛ የተለየ ባዳ የለን

እማን ችላት የሚችል ናጸለኛል ስ ዲፊካልት። ወንድም ሲቀድም እያየ መደሰት ከባድ። እህትሽ ከአንቺ ስትለ እያየች መደሰት ከባድ። እችን የስሜት ንጠት ማለት የጀነት ምስክርነትን ያሰጣ። ሶስተኛው በእኛው ሶሳይቲ ውስጥ ወይም አንድነታችንን የሚበላው ምንድን ነው? አራተኛው ነጥብ ሂስድ ነው እናገኘዋለን። አምስተኛው እችን ብንረዳ ደስ ይለኛል። ትኩረት መስጠት የፈለግኳት እች አንድነን ሲባል ብዙዎችም አይረዱታል። እነንትን አንድነን ይላሉ ይላል። አንድነን ማለት በሁሉም ቅርንጫፋዊ ጉዳይ ላይ አንድ መሆን ማለት አይደለም። ቅድም እንዳልኩት ዩኒቲ እን ዳይቨርሲቲ በልዩነት መሃል አንድ መሆን ማለት ነው። ለምሳሌ እኛ እንደ ሙስሊም አንድ የሚያረገን አንድ አንድ አጀንዳ አለ፣ አይደለም? እንደ ኢትዮጵያዊ ደግሞ ሙስሊም ካለው ነው ማካል ጋር አንድ የሚያረገን አጀንዳዎች አሉ። ግልጽ ነው? ነቢያችን ሰለላሁ ዐለይሂ ወሰለም አንድ ታሪክ ልንገራችሁ። ሴራቸው ላይ ተጠቀሰን አንዴ ዙበይድ ከሚባል ጎሳ ውስጥ አንድ ሰው ወደ መካ የንግድ ሸቀጦቹን ይዞ ገባ። ይዞም እንደገባ አስ እብን ዋኢል ሰህሚይ ለሚባል አንድ ግለሰብ ሸጠለት። ረሱል ሰለላሁ ዐለይሂ ወሰለም ያኔ ገና ወጣት ናቸው። ነቢያ ግን ታሪካዊ ስምምነት ሲራ ላይ እናገኘዋለን። ረሱሉም ሰለላሁ ዐለይሂ ወሰለም አጽንኦትና እውቅና ሰጠውት እንመለከታለን። ይህ ግለሰብ ለግለሰቡ ሸጠለት። ከተሸጠለት በኋላ ያ ግለሰብ ብሩን ሊሰጠው ፈቃደኛ አይደለም። ሰውየው ለመነ። የእርሱ ጋር ጉርብትና የፈጠሩትን ወገኖችን አስቀብሉኛል። ሊያሰጡት አልቻለም። መጨረሻ በጣም ተስፋ ሲቆር ተራራ ላይ ወጥቶ የመካን ሰዎች ተጣራ። እናንተ የመካ ሰዎች ሆይ እኔ እንዴት አላህ ቤት ላይ ይዞለማለሁ? ንብረቴ እንዴት ይወሰዳል? አታግዙኝም እንዴ ብለው ጮህ። ልክ ሲጮህ የቁረሽ መሳፍንቶች በዚህማ ስማችን ሊጠፋ ነው ስለዚህ ምን እናደርግ? እንሰብሰብና አንድ ውሳኔ ማድረስ አለን። ማቤት ተሰበሰቡ፣ ከዓብዱላህ ብን ጁድዓን ቤት ቁረይሾቹ፣ ፊ ዳሪ ዓብድላህ ብኑ ጁድዓን ተሰበሰቡ፣ ውይይት አደረጉ። ከዛሬ በኋላ አሉ መካ ውስጥ አንድ ሰው መጥቶ ንግድ አድርጎ ብሩን ካልተመለሰለት ከተበደለ የዛን ሰው ብር ቀምተ ልንሰጠው፣ እንስማማ ተባባል። ፓርላማ አጸደቀ። ማንም ሰው መካላይ እንዳይበደል የገሌ ጎሳን የገሌ ሳይባል ወሰን። በዚህ ስምምነት ላይ ረሱል ስ ላ ስለም ገና ወጣት ነበር። እዚህ ስምምነት ላይ ተሳተፉ። ስምምነቱን ለማጽደቅ ወጡና ከዓስ ብን ዋኢል ንብረቱን ቀምተው ለተበደለው ሰው ሰጡ።

ይሄን እንዳደርጋው ነቢይ ከሆንኩ በኋላ ብጠራ ሙሽሪኮች ጋር ቁጭ ብዬ አደርገዋለሁ። አሁን እይታችንን እናስቡ። አንድነት ስንል መስጂድ ውስጥ ስላለን ሰዎች ብቻ አይደለም። ለምሳሌ ኢትዮጵያ ውስጥ ጋሻ በራ ሞላ ቆሻሻ ጸዳለው ብለው ቢጠራ አንድነት አግዘዋል። ግልጽ ነው። አንድነት የኢስላም ሆደ ሰፊነት ትልቅ ነው። ረሱል ሰለላሁ ዓለይሂ ወሰለም ከሙሽሪኮች ጋር ነው ስምምነት ያደርግ። አሁን ነቢይ ከሆንኩ በኋላ በደልን ለመቃወም ፍትህን ለማስፈን ብጠራ እገኝበታለሁ። በቀይ ግመል ቢለውጡኝ አልለውጠውም ይላል ረሱል ሰለላሁ ዓለይሂ ወሰለም ይታ አሁን አንድነት ሲባል በሁሉ አቋም ላይ አንድ መሆን ማለት አይደለም። አደራችን ወዳጆች በተለያዩ አቋሞች ውስጥ ነን፣ ግን የአንድነት ሌላ አጀንዳ አለ ይልሃል። ስደተኞችን ለማገዝ በአቂዳ አንድ መሆን ይጠይቃል? አይጠይቅም። ረሃብተኞችን ለመርዳት በእምነት አንድ መሆን ይጠይቃል? አይጠይቅም። የጋራ አጀንዳ ላይ አንድ ትሆናለን። ቁድስ እኮ ስትያዝ ሺዓዎቹ የወጡት በአቂዳ አንዱ ሆኖ እንደ ይገኛል። የጋራ አጀንዳችን ስለሆነ አላህ ስብሓነ ወተዓላ ቁርአን ላይ ለሙእሚኖቹ እንዲላቸዋል ይላቸዋል ወተዓወኑ ተባበሩ አለል ብር ወተቅዋ አላህን በመፍራት ላይ በመልካም ስራ ላይ ተባበሩ። ይህ አንቀጽ የሚገርማችሁ ብዙ ሰዎች የሚሳሳቱት በሙስሊሞች መሃል ያለን ትስስር ለመዳኘት የወረደ የሚመስላቸዋለሁ። እንደዛ አለ አላህ ይህን ትእዛዝ ያዘዘው በሙስሊሞቹና በቁረይሾች መሀል ያለውን ግንኙነት ነው ያዘዘው። ለዛ ነው አንቀጹ ቀድሞ ምን ይላል? ወላ የጅሪመነኩም ሸነአኖ ቀውም አንሶዱኩም አን ኢልመስጂድ ልሐራም አንተዕተዱ ለሰዎቹ ያላችሁ ጥላቻ ሙሽሪኮቹ ከአባን ከመዘየር አገድም ብላችሁ ደንበር እንዳታልፉ። ወተዓወኑ ዓለ ልብሪ በተቅዋ ከሙሽሪኮችም ጋቢሆን ሆን በእምነት አንድ ከው እንኳ አይደለም ከሚቃረን ጋርስ በመልካም ነገር በደግ ነገር ተባበሯቸው። አላህ አስከትሎ ምናለ፣ ይሄ ከባድ ነው፣ ይህም መቀበል ወተላ አላ አንፍሩ እንላ ሸዲድ ቃብ አላ ቅጣቱ ብርቱ ነው ሲል ያዛል። አንድነት ስንለው ወዳችንን ትንሽ ለጠጥ እንድናደርገው ፈልጋለን። ምናባት አንድነትን ሌላው ከሚበላ አንድ ነጥብ ውስጥ እማነሳው ስድስተኛው ነጥብ! ካሊፍ ትዕረፍ የሚባል ፕሪንስፕል አለ። ካሊፍ ትዕረፍ ማለት ሰዎችን ተቃረን ትገን ዘንድ ማለት ብዙ ጊዜ የልዩነት ነጥብ ተደርጎ እንደ ሶስተኛ እንደ ስድስተኛ የምናነሳው ይህ የመኬቬሌ ስትራቴጂ አለ። ሰዎችን በመቃረን መግነን የሚፈልጉ የተወሰኑ ሰዎች አሉ። አንዳንድ ሰው ሰርቶ ይታወቃል፣ ሌላው ደግሞ ሰሪውን በመተቸት ይታወቃል። ግልጽና ለምሳሌ ታላቁ ሸካችን ሸማ መድሓሚዲን አለ። እርሳቸው ላይ እኔ ረድ እንጽፋለሁ። ከዛ ሰው ምን ብሎ ያገኛ እርሳቸው ላይ ረድ የጻፈው ይባላል። ማን ዝና ላይ ነው የተንጠለጠልኩት፣ እውቅ ስብዕናቸውን ትመርጥና እውቅ ስብዕናዎችን መርጠ ትተቻለ። ከዛ ወዲያ እነንትና ላይ እኮ ረድ የሚሰጠው ነው ይባላል። ይህ በሽታ ደግሞ አለ ሶሳይቲ ውስጥ ኻሊፍ ትዕረፍ ተቃረንና ታወቅ። ምናልባት ግጥሙ ላይ ወንድም ሙኒር ያግዘኛል። እንትና ኑረድን ዒሳ ታቁታላችሁ። አንድ መጽሐፍ ላይ ምን ይላል? አልሆን ያለህ ጊዜ ይላል። ተመልከቱ አቋራጮ መንገድ ሲናገር፣ አልሆን ያለህ ጊዜ መጉላትና መግዘፍ፣ ከትልቆች መሀል አንዱም መርጠህ ዝለፍ ይላል። ትቀበላላችሁ አስተክፍሩላ ላ ሰርተህም እንደነሱ የሆነ ተጽዕኖ ፈጣሪ መሆን አልቻለ። ስለዚህ አንዱን ትመርጥና ቀጭ ትሰጠዋል። ያንም ትባላል። እንትናሌኮ መልስ የሰጠው ይባላል። አንዳንዱ በረድም ይታወቃላት። እንደዚህ እንደ ዝንብ የሰዎችን ጉድ እየፈለገ የሚታወቃል፣ ሌላው ሰርቶ የሚታወቃል። ኢማም አሕመድን በምን ምናውቃቸው? አንድ ሚሊየን ሀዲስ የሐፈዙ ኢማም ናቸው አብዱላህ ብኑ ሙባረክ ምንባል ምንላለ፣ 700 ሺህ ሐዲስ የአፈዙ ላል። ኢማሙ ሻፊዕ ይቢሉ። ኢማሙ አቡ ሐኒፋ በስራም ይታወቃሉ። ሌላው ደግሞ እነሱን በመተቸትም ይታወቃል። ንሳታት ይሄ ሶሳይቲ ውስጥ ችግሮችን ሪሰርች ስሰሩ ከምታገኙት ስድስተኛው በሽታችን የተቃርነህ መግነን፣ ተችተህ መታወቅ

እኔ ብታወያኛውን ደስ ይለኛል። እንደ ውይይት እንዲሆን ነበር ዓላማዬ። መጨረሻ ላይ የተወሰነ አንድ አስር ደቂቃ ልብሰጥ ደስ ይለኛል። ሌላው የአንድነት ጸር እንድታስብ ነ ሀቂቃ በዚህ ጉዞ ላይ ሲመጣ የበለጠ እንደ ስቶክሆል እንደ ስዊድን ብቻ አይደለም እንደ ዩሮፒያን ሙስሊም ዩኒየን ኢትዮፕያን ሙስሊም ዩሮፒያን ዩኒየን ቢኖር ተመኝቸን የመጣ ሊደሮችን አናግራለ የሚል ተስፋም አለኝ ስለ ኢትዮጵያ በጋራ የሚጨነቅ አሁን ባልኳችሁ መነጽር ከና አቋም ልዩነት ግልጽ ነው፣ ግን እንደ ኢትዮጵያ ሙስሊም ኢትዮጵያ ሙስሊም ምን ያስፈልገዋል? ረሃብ አለ ነው? ችግር አለ ነው? ስደተኛ አለ ነው? እንደ ኢትዮጵያውያን ምን ማድረግ አለብን? ለኢትዮጵያ ብሎ የሚያስብ ዩሮፕን እንዲስብስብ በሚያደርግ ዣንጥላ ቢኖር እመኛለሁ። ምንድን ነው ሚናችን? እኛ አሁን መጣን ሰበር ፕሮግራም በዚህ ፕሮግራም ላይ ዛኑ ዚኑ ሰው ይደውላል። ቀድሞ አልተቀናጀም፣ ቀድሞ አባት አልተበጀለት። ያኔ ቢኖር ምንድን ነው የሚባለው? አንድ ቀን እዚህ ይገባል፣ ሁለተኛው ቀን እንትናን ይዘይራል፣ ሶስተኛው እዛ ደርሶ አራት በዚህ አርጎ ይወጣል። ፕሮግራም ተንሲቅ መሆን አልቻለም። ፕሮግራም ድ መሆን አልቻለም። ለምን ዘለበቷ ተፈታለች። ግልጽና ዳትስ ዋይ ርእሱ እንዲህ እንዲሆንም የፈለግኩ

ሐቅ ብልሃን አይከተሉትም፣ ይላቸዋል። አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑ አስጠነቀካቸውም በመረጃም ሰጥሃቸው አያምኑልህም፣ ይላቸዋል። እንዲህ አይነት ሶሳይቲ አለ። መረጃ ሰጥኸው ለኢትዮጵያ ሙስሊም የሚጠቅም አካሄድ ይሄ ነው፣ ከዚህ ከዚህ ከዚህ ፖለቲካል አናልስስ አንጻር ብለው ሊቀበሉ ፈቃደኛ ለራሱን ብቻ ነው ያዳምጥ። ይህ ፕሮብለም አለ ሶሳይቲያችን አንዱ የአንድነታችን ጸር ይሄ ነው። ነቢዩ ስለ ላ ስለም ይህን እውነት ያለመቀበል ችግርን ኪብር ሲል ይጠቅሱታል። በአንድ ቃል ኩራት ይሉታል። እዛን ሰሓቢየው መጣና ኩራተኛ ጀነት አይገባም ብሎ ሲናገብ የአላህ መልእክተኛ ነ ኩራትን እሱ የተረዳበት መንገድ አለ። አንድ ሰው አለባበሱ ጥሩ እንዲሆን ይመኛል። ጫማዎቹ፣ ልብሶቹ ጽዱ እንዲሆኑ ይፈልጋል። ይህ ኩራት ነው? እንዲህ አላቸው። ኖ አሉ ረሱል ሰላ ሰለም ኢነላህ ጀሚሉን ዩሂቡል ጀማል፣ አላህ ውብ ነው ውቦችን ነው የሚወዳ። በቀን አምስት ጊዜ ውዱእ አድርግ ብሎ ጽድት እንድትልክ ሆነ ሁሉ ጁማ ቀን መታጠብ እንግዲህ አዞ፣ ቢያንስ በሳምንት አንዴ እንኳ እንድትታጠብ ቢያንስ አለባበስ ኒት እንዲሆን ይሄማ አይደለም አሉ። ታዲያ ኩራት ምንድን ነው አላቸው? ኩራት ማለት በጠሩል ሐቅ ወገምጡ ናስ አሉት። እውነትን አለመቀበል አሻፈረኝ ማለት ደሊል ይዛለ መረጃ አቅርበል ሊሰማ ፍቃደኛ አደ ወገምጡ ናስ ሰዎቹን አሳንሶ ማየት ባክ እነሱ ወቅታች ነው በራሱን የሆነ ናጂያ ብሎ ሰይሟል። ትክክለኝነት መገለጫ ራሱን አድርጓል ሌሎችን ደግሞ የበታች አድርጎ ሲመለከት ታየዋለህ እና እነዚህ ከበርካቶቹ ጥቂቶቹ ሆነው እናገኛቸዋለን ምናልባት አንድ አስር ደቂቃ ለ አንድነታችን ችግሩ ምንድን ነው ለምንድን ነው አንድ እጅ መሆን ያልቻለ አላህ ቁርአን ላይ በተደጋሚ በቁርአን አዞን መልክተ የነቢዩ ስ ሰለም ሀዲሶች ተደራርበው ዋት ከእናንተ የተወሰኑ ነጥቦችን ልሰማ ደስ ይለኛል። ለታዳሚው መድረኩ እንሻላ ክፍት አደርጋለሁ።